ጤና ይስጥልኝ ውድ የሶስተኛ ክፍል ተማሪዎች፣ የምዕራፍ አስር ማጠቃለያ መልመጃ እንደሚከትለው እንሰራለን። የሚከትሉትን አረፍተ ነገሮች እውነት ወይንም ሀሰት በማለት መልሱ ይላል የመጀመሪያው ትዕዛዝ። ስለዚህ ሀ፣ አንድ ሚሊግራም አንድ ሺ ግራም ይሆናል የሚለው ስህተት ነው። አንድ ግራም አንድ ሺ ሚሊግራም ቢሆን እውነት ይሆን ነበር። ከትልቁ የመለኪያ አሃድ ወደ ትንሹ አሃድ ለመቀየር ማካፈል እንጠቀማለን ከትልቁ መለኪያ አሃድ ወደ ትንሹ ስንቀይር ማባዛት ነው እንጂ ማካፈል አይደለም። ስህተት ይሆናል፣ ወይም ሀሰት። ሀመር ከትንሹ የመለኪያ አሃድ ወደ ትልቁ አሃድ ለመቀየር ማባዛት ይላል። ማካፈል ነው መሆን ያለበት። ስለዚህ አሁንም ሀሰት። መ መቶ ኪሎግራም አንድ ኩንታል ነው። የስ ሰ ይዘት የመጠነቁስ መለኪያ ምድብ ነው። እውነት። ሁለተኛው ትዕዛዛችን የሚከተሉትን ወደ ኪሎግራም ቀይሩ ነው የሚለው። አስራ አምስት ኩንታል ወደ ኪሎግራም ለመቀየር በመጀመሪያ ኩንታልን፣ እሺ አንድ ኪሎ አንድ ኩንታል ስንት ኪሎ ግራም ነው አንድ ኩንታል ስንት ኪሎ ግራም ነው መቶ ኪሎ ግራም በጣም ጥሩ ስለዚህ ኩንታልን ወደ ኪሎ ግራም ስንቀይር ከትልቅ መለኪያ ወደ ትንሽ መለኪያ ስለሆነ ማብዛት ይሆናል እናም በስንት እናበዛለን በመቶ ያላቸው ግንኙነት የመቶ ስለሆነ 15ም በመቶ ሲባዛ 15 እንጽፈን 20 1.500 ኪሎ ግራም ይሆናል። ለላይ 3 ሺህ ግራም ይላል። ግራምን ወደ ኪሎ ግራም ለመቀየር 3000 ግራም አንድ ኪሎ ግራም አንድ ሺህ ግራም ነው። ስለዚህ አንድ ኪሎ ግራም አንድ ሺህ አንድ ኪሎ ግራም አንድ ሺ ግራም ነው። በዚህም መሰረት አሁን ግራምን ወደ ኪሎ ግራም ወይም ወደ ትልቅ መስፈሪያ ስለሆነ የምንቀይረው ማካፈል ነው እና ሦስት ሺን በአንድ ሺ ስናካፍል ሶስት ሺ ሶስት ዜሮ በሴስ ሶስት ዜሮ ስለዚህ ሶስት ይሆናል ማለት ነው። ሶስት ኪሎ ግራም ይሆናል። ሶስተኛ ጥያቄ የትልቅ ቴሌቪዥን መጠነቁስን ለመለካት ግራም ወይንስ የትልቅ ቴሌቪዥን መጠነቁስን ለመለካት ግራም ወይንስ ኪሎ ግራም የምትጠቀሙት አብራሩ ይላል። ኪሎ ግራም ነው የሚሆነው ምክንያቱም ግራም በጣም ትንንሽ የሆኑ እንደ ቀለበት እና በዛ መጠን ያክል ያሉትን ነው እንጂ ቴሌቪዥን መካከለኛ መጠነቁስ ስለሆነ ኪሎ ግራምን ነው። አራተኛ አንተነህና አበበች እያንዳንዳቸው ሶስት ኪሎ ግራም እና ሶስት ኪሎ ግራም ወደ ግራም ቀየሩ የአንተነህ መልስ ሰላሳ ግራም እና የአበበች መልስ ደግሞ 300 ግራም ነው። ትክክል የሆነው የማን ነው? ምክንያቱን አብራሩ። አንተነህና አበበች እያንዳንዳቸው እና ወደ 3 ኪሎ ግራም ነው ወደ ግራም ነው የቀየሩት። አሁን በመጀመሪያ አንድ ኪሎ ግራም አንድ ሺ ግራም ነው አንድ የአንድ ሺ ግንኙነት አላቸው። ከዚያም ማብዛት ነው ማካፈል ኪሎ ግራም ወደ ግራም ከትልቅ ወደ ትንሽ ስለሆነ ሶስትን በአንድ ሺና አንድ ኪሎ ግራም አንድ ሺ ግራም ስለሆነ 3 ሺ 3 ሲባዛ በ1 ሺ 3 ሺ። እና ሁለቱም ያንተ መልስ 30 ግራም፣ የአበበች መልስ 300 ግራም ሶ ሁለቱም ትክክል አይደሉም። ትክክል የሆነው ማን ነው? ምክንያታችሁን አብራሩ። ሁለቱም ትክክል አይደሉም። ሶስት ሺህ ስለሆነ መሆን ያለበት። አምስተኛ የሚከተሉትን እያንዳንዱን ልኬት ለመቀየር ማባዛት ወይም ማካፈል እንደምትጠቀሙ ግለጹ። በመቀጠል ባዶ ቦታው ሙሉ 3000 ሚሊ ሊትር ወደ ሊትር ወደ ከፍተኛ ነው ሚሊ ወደ ሊትር ስንቀይር ወደ ከፍተኛ ስለሆነ ማካፈል ነው። እናም አንድ ሊትር አንድ ሺህ ሚሊ ሊትር ስለሆነ ሶስት ሺን በአንድ ሺህ ስናካፍል ሶስት ይሆናል። ሶስት ሊትር ለላይ ስመጣ ዳሽ ሚሊ ሜትር እኩል ይሆናል ሰባት ሴንቲሜትር። እሺ አንድ ሴንቲሜትር አስር ሚሊ ሜትር ነው። ስለዚህ ሰባት ሳንቲሜትር በሚሊ ሜትር ስንገልጸው በአስር ማብዛት ነው ሰባ ይሆናል ማለት ነው። እናም ማብዛት ነው የሚሆነው በዚህ መሰረት፣ ሀመር ውሃ ዳሽ ግራም እኩል ይሆናል አምስት ሺህ ሚሊ ግራም ወደ ግራም ለመቀየር ማካፈል ነው የሚሆነው በአንድ ሺ ስናካፍለው አምስት ይሆናል። መ ዳሽ ሚሊ ሊትር እኩል አምስት ሊትር። አንድ ሊትር አንድ ሊትር አንድ ሺ ሚሊ ሊትር ነው። ስለዚህ ወደ ሚሊ ሊትር ልንቀይር ስለሆነ ወደዚህ ማብዛት ስለሚሆን ከሊትር ወደ ሚሊ ሊትር ወደ ትንሽ ስለሆነ ማብዛት አንድ ሊትር አንድ ሺህ ሚሊ ሊትር ስለሆነ አምስት ሺህ ሚሊ ሊትር፣ እዚህ ውስጥ አምስት ሺህ ሚሊ ሊትር ይሆናል አምስት ሺህ እንሞላለን ማለት ነው። ሰ አምስት ኪሎ ግራም ዳሽ ግራም ከኪሎ ግራም ወደ ግራም ማብዛት ስለሆነ፣ ወደ ትንሽ ስለሆነ ማብዛት ነው የሚሆነው አንድ ኪሎ ግራም አንድ ሺህ ግራም ስለሆነ አምስት ሲባዛ በአንድ ሺህ አምስት ሺህ ሌሎቹን ለእናንተ ተዋለሁ። እሺ፣ የመጨረሻው ስሪንጅ አምጡና ይላል። ስሪንጁ አምስት ሚሊ ሊትር ድረስ እንዲሞላ አድርጉ። እሺ፣ አንድ ስኒ ደጋግማችሁ ውሃ በመሙላት ስንት ሚሊ ሊትር እንደሞላው አረጋግጡ። ስኒውን እንደ መለኪያ በመጠቀም ሌሎች እቃዎች ውሃ በመሙላት ስንት ሚሊ ሊትር እንደያዙ ተናገሩ ነው የሚለው እንግዲህ ይሄ በራሳችሁ ሙከራ ማድረግ ይኖርባችኋል የሙከራ ስራ ነው። ስሪንጅ ሊኖራችሁ ይገባል። አምስት ሚሊ ሊትር ድረስ ስሪንጁ ስሪንጁ ለምሳሌ ይህን ቢመስል እዚህ ጋር ጭረቶች አሉት። ስለዚህ አምስት ላይ እዚሽ ድረስ አምስት ዝች ጭረስ መርፌ እዚህ ጋር አለን ውሃ እየሳባችሁ አምስት ድረስ ትሞሉና አምስት አምስት አምስት ድረስ አንዴ ተስባላችሁ፣ ስኒው ላይ ደሞ እንደገና አምስት ድረስ ስኒው ላይ እያደረጋችሁ ስንት ጊዜ ብታደርጉ ሞላው ስኒውን? ነው እንደ ስኒው መጠን ይለያያል። እንግዲህ ለምሳሌ አምስት ጊዜ እንደዛ ካደረጋችሁ 25 ሚሊ ሊትር ያዘ ማለት ነው ሲኒው። መምህር ማሜ ነኝ በምዕራፍ 11